ታዋቂውና ተወዳጁ አርቲስት ሄኖክ ድንቁ ከባድ አደጋ ደረሰበት። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም ጤና ፍቅር እንድትሆኑ እየተመኘሁ ዛሬ ሄኖክ ድንቁ ከባድ አደጋ መድረሱን እሱም ፔጅ ላይ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ አይቻሉ። እንግዲህ እንደሚታወቀው ሄኖክ ድንቁ በጣም ተወዳጅ አርቲስት እንዲሁም ደግሞ ስመጥር ነው። ሄኖክ ድንቁ የተለያዩ ፊልሞችን ይሰራል እንዲሁም ደግሞ አሁን ላይ በዩቱብ አጫጭር ድራማዎችን እንዲሁም ደግሞ ፊልሞችን ራሱ ዳይሬክተርና ፕሮዲውስ አድርጎ የሚሰራቸው ብዙ የተለያዩ ፊልሞችና ድራማዎች አሉ። እንግዲህ ሄኖክ ድንቁ ደግሞ ሰሞኑን አደጋ ደርሶበታል። ይህ አደጋ ከባድ ቢሆንም ከዛ አደጋ ግን ኪዳነ ምሕረት አትርፋኛለች ብሏል። አደጋው የደረሰበት ሄኖክ ድንቁ በዕለተ ቀኑ በ ለተቀኗ በኪዳነ ምሕረት እለት ነው አደጋው ደረሰብኝ ያለው። የደረሰበትም አደጋ ከባድ ቢሆንም ግን እሱ እግዚአብሔር ይመስገን፣ ፈጣሪ ይመስገን፣ ኪዳነ ምሕረት በለተቀኗ አድናኛለች ብሏል። አደጋ የደረሰበትም እንግዲህ የመኪና አደጋ ነው። የመኪና አደጋ ደርሶበታል። ይህ አደጋ ደግሞ የደረሰው አዲስ አበባ መገናኛ አካባቢ ዘፍነሽ ፊት ለፊት ነው አደጋው ደረሰብኝ ያለው። ያው እዛም እንግዲህ እየሰራው የነበረው የፊልም ስራ ነበረ። ያ የፊልም ስራ ግዴታ መኪና ማሽከርከር ስለነበረበት፣ እዛ አካባቢ መኪና እያሽከረከረ ቀረጻ እያደረገ በነበረ ሰዓት በፍጥነት የመጣ መኪና የእሱን መኪና ገጭቶታል ማለት ነው። እንደ አደጋው ቢሆን ዛሬ ላይ እንደዚህ ማውራት አልችልም ነበረ፣ ግን እግዚአብሔር ይመስገን ዛሬ ላይ እግሬ ከባድ ጉዳት ቢደርስበትም እኔ ግን በህይወት አለውኝ ፈጣሪ ይመስገን ብሏል። ይህንን መረጃ እንግዲህ የተለያዩ የሶሻል ሚዲያ ገጾች እያስተላለፉት ይገኛሉ። እሱም እንግዲህ ከአንደበቱ ኪዳነ ምሕረት በለተቀኗ ከሞት አትርፋኛለች ብሏል። እግዚአብሔር ይመስገን። አንዳንድ ጊዜ በተለይ እንደዚህ የመኪና አደጋዎች በጣም እየበዙ ነው ያሉት፣ በተለይ አዲስ አበባ አላቅም። ከዚህ በፊትም ከተወሰኑ ቀናቶች በፊትም በጣም ከባድ አደጋ ደርሶ የተለያዩ ሰዎች ሕይወታቸው ማለፉ ተሰምቷል። እዛው አዲስ አበባ ውስጥ ማለት ነው። እንግዲህ ተወዳጁና ደግሞ ታዋቂው አርቲስትም እንደዚሁ የከባድ አደጋ ደርሶበት እግሩ ላይ ብቻ እንደተጎዳ ተናግሯል። ይህንን መረጃ ያገኘሁት ከጉርሻ ፔጅ ላይ ነው። እንግዲህ ጉርሻ ፔጅን በተለያየ ምክንያት እያነሳሁት እገኛለሁ። በጣም ትክክለኛ መረጃዎችን ስለሚያቀርብ ነው። ሄኖክ ድንቁ የተናገረውን ቀጥታ በሱ ፔጅ አስተላልፏል። ተወዳጁ አርቲስት ሄኖክ ድንቁ እንዲህ ይላል። ኪዳነ ምሕረት በለተቀኗ ከሞት አትርፋኛለች። ታዋቂው አርቲስትና ቀንደኛው የአርሰናል ደጋፊ አንዱ የሆነው ሄኖክ ድንቁ ከባድ የመኪና አደጋ እንደደረሰበት ስንሰማ ከልብ አዝነናል። ሄኖክ ድንቁ ባለፈው ሰኞ በ16 ቀን 2017 ዓ.ም በዳይሬክተርነትና በፕሮዲውሰርነት የመጀመሪያ የሲኔማ ፊልሙን መስራት በጀመረበት በስምንተኛው ቀን ነው ይህ አደጋ የደረሰበት። ጠዋት አራት ሰዓት አካባቢ መገናኛ ዘፍነሽ ፊትለፊት የመንገዱ መከፋፈያ ላይ የመንገድ ትዕይንት እየቀረጸ ያለ ከተቃራኒ አቅጣጫ በፍጥነት የመጣ የመኪና አደጋ ገጭቶ ከባድ የእግር ስብራት እንዳደረሰበት ገልጿል። እንዳደጋው ቢሆን ዛሬ በህይወት አልኖርም ነበር። ግን ሁሌም ስሟን ከአፌ ለይቼ የማላውቃት ኪዳነ ምረት በለተቀኗ ከሞት አትርፋኛለች ሲል ሄኖክ ድንቁ የእመቤታችን የኪዳነ ምረት የእርዳታ እጅ አመስግኗል። እንግዲህ ይህንን ይመስላል እግዚአብሔር አንዳንድ ጊዜ ከክፉ ነገር ይጠብቀን። በተለይ ደግሞ እንደዚህ በተለይ ሰው የሚበዛበት አካባቢ በጣም እንደዚህ የምታሽከረክሩ ሰዎች በጣም ተጠንቀቁ። እንግዲህ ሄኖክ ድንቁ እንደሚታወቀው ታዋቂ ነው። በተለያዩ ጊዜያት የተለያዩ አጀንዳዎች ይሰጣል። እንደውም አንድ ጊዜ ሄኖክ ድንቁ ምንድን ነው ያለው፣ ለምንድን ነው በሰዎች ጊዜ ብዙ አርቲስቶች አሉ፣ ግን አንተ ብዙ ጊዜ አጀንዳ ትሆናለህ ተብሎ ሲጠየቅ የተናገረው ነገር በጣም የሚያስቅና የሚያዝናና አንዳንድ ጊዜ ደግሞ የሰው ልጅ ምን ያክል በራሱ መተማመን ኮንፊደንስ እንዳለው የሚያሳይ ነገር ነው። የተናገረው ነገር ምንድን ነው? ቆንጆ ስለሆንኩ ነው ያለው። በእርግጥ የሰው ልጅ ሁሉም ቆንጆ ነው። አንዳንድ ጊዜ ደግሞ የተሰጠንን የማንቀበል አንዳንድ ሰዎች አለን። እንደዚህ በሆን እኮ እንደዚህ ብንሆን እኮ እንላለን። እና እሱ የተናገረው ነገር ለብዙዎች ትልቅ መልክት አለው ብያስባለሁ። እና ቆንጆ ስለሆንኩ ነው ብሏል። ቆንጆ ስለሆነ ብቻ ሳይሆን በራሱ የሰውን ልጅ ቆንጆ የሚያደርገው በራስህ መተማመን፣ ያለህን ነገር አምነህ መቀበል፣ ስህተት ሰርቻለሁ ብሎ አለመደበቅ፣ በቃ ባላችሁ ነገር የሰው ልጅ ይሳሳታል፣ ይሰራል፣ የሚሰራ ሰው ደግሞ ይሳሳታል ብሎ ማመን ያ ያ ነገር ካላችሁ ሁልጊዜም በሰዎች ዘንድ ተወዳጅነትን ታተርፋላችሁ። በተለይ ደግሞ በራስ መተማመን ካላችሁ የፈለገ ነገር ቢሆን በራስ ከተማመናችሁ በቃ ወደፊት ነው ወደኋላ የሚባል ነገር የለም እና ሄኖክም የተናገረው ያን ነበረ። ብዙ ጊዜ እንግዲህ ሄኖክ በተለያየ መንገድ በተለይ ደግሞ በእህቶች ዙሪያ እንደዚህ በፍቅረኛ ዙሪያ አጀንዳ ይሆናል እና እንደ ድል ሆኖ የሱ ስም ገኖ ይወጣል። ከሜላት ነብዩ በኋላም ሌላ ፍቅረኛ ነበረው። እንግዲህ ያቺ ፍቅረኛውም ተሞሽራለች ድምቅ ባለ ሁኔታ የሽምግልና ፕሮግራም አድርጋለች። በነገራችን ላይ እኔ ሽምግልና ሲላት ተሞሽረዋል የምለው አብዛኛው አሁን በመጣው በፋሽኑ ሽምግልና ከተባለ በቃ ሰርግ ነው። ለምን የሰርግ ያክል ነው የሚደገሰው? እንግዲህ እንደሚታወቀው በሽምግልና ባል አይሄድም ወይም ምጮኛ አይሄድም። ዛሬ ግን እዛው ሄዶ ብዙ ዝግጅት ተዘጋጅቶ ወዳጅ ዘመድ ተሰብስቦ ተጨፍሮ ኬክ ቆርሰው ምናምን ስለሆነ የሚለያዩት ከዛ በኋላ ሰርግ የማይደግሱ በጣም ብዙዎች አሉና ለዛ ነው ተሞሽረዋል በቃ ሽምግልና ተላከ ተብሎ ፖስት ከተደረገ በቃ ይህ ነገር ሰርግ ነው ብዬ አምናለሁ አብዛኛው ሰው ሽምግልና ያደረገ ሰርግ ሲደግስ አላየውም በብዛት ማለት ነው በቃ ለምን የዱሮ ሽምግልና ሳይሆን አሁን አዲስ የመጣው ፋሽን አለ በቃ ባልየውም ሽማግሌዎቹም ወዳጅ ዘመድም አንድ ላይ ይሄዳል በቃ እዛው ሲጨፍሩ ምን ሲሉ ኬክ ሲቆርሱ ነው የሚታየውና ያ ሽምግልና ሳይሆን ያው የሰርግ ፕሮግራም ወይም ደግሞ እወቁልኝ ነው ብዬ ስለማስብ ነው እሷም እንግዲህ በዛ መልኩ ተድራለች ወይም ተሞሽራለች። በዛም ምክንያት ደግሞ ስሙ ተነስቶ ነበረ። እንዲሁም ደግሞ በሜላት ነብዩ የሚታወቅ ጉዳይ ነው። በጣም ብዙ ነገር ነበረ ከእሷ በፊት በነበሩትና ስሙ በጣም ከአርቲስቶች ለየት ብሎ የእሱ ስም ይነሳል። እና እሱም በዛ ሰዓት ነበረ ለተጠየቀው ጥያቄ ለምንድን ነው እንደዚህ የሚሆነው ሲባል አይ እኔ ቆንጆ ስለሆንኩ ነው ብዙ ጊዜ በሰዎች አጀንዳም ሆኖ ብሏል። ዛሬ ግን እንግዲህ የመኪና አደጋ ደርሶበት ከዛ መኪና አደጋ እንደዳነ ነግሮናል። እግዚአብሔር ይመስገን ነው፣ ከዚህ ውጭ ሌላ የምንለው ነገር የለንም። ሁላችንም ከእንደዚህ አይነት አደጋ ፈጣሪ ይጠብቀን። አርቲስት እና ተወዳጁ እንዲሁም የአርሰናል ደጋፊ ሄኖክ ድንቁ ፈጣሪ ጨርሶ ይማርህ። እግሩ ላይ ጉዳት ደርሷል። ስብራት ማለት ቀላል ነገር አይደለም ግን ከደረሰበት ነገር አንጻር እሱ ቀላል ነው ብሏል። እግዚአብሔር እንዲመራው ምኞታችን ነው። ለዛሬ እንግዲህ ያዘጋጀነው ይህንን ይመስላል። በሌላ ቪዲዮ እስከምንመለስ እግዚአብሔር አምላክ እግዚአብሔር አምላክ ኢትዮጵያ ሀገራችንን፣ ሕዝቦቿን ሰላም ያድርግልን። ሰላም ሁኑ።